አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም የታወረከ የሚያዝያ ወር ቀኑ 13 ሲሆን ከዚያም ይጨምራል። ሚያዝያ አንድ በዚች ቀን የከበረ አባት ሰለዋኖስ አረፈ። ይህም አባት በአስቄት ገዳም በከበረ አባ መቃርስ ዘንድ በታናሽነቱ መነኮሰ። በጠባብ መንገድ ሁሉ ተጋደለ። በብዙ ጾምና ጸሎት በመትጋት በትሕትና በፍቅር ተወስኖ ኖረ። ታላቅ አባትም ሆነ። የክብር ባለቤት ጌታችንም አምላካዊ ራእይን ይገልጽለት ነበረ። ድንቅ የሆኑ ነገሮችን ይነግረዋል። ይህም እንዲህ ነው። በአንዲት ዕለት ልቡ ተመስጦ በምድር ላይ በግንባሩ ተደፍቶ ብዙ ጊዜ ቆየ። ከዚያም በኋላ ነቅቶ ራሱን ቀና አደረገ። ከእርሱ ዘንድ ያሉ ወንድሞች መነኮሳትም በእርሱ ላይ የደረሰበትን ይነግራቸው ዘንድ ለመስ ዝም ብሎ መሪር ለቅሶ ያለቅሳል እንጂ ሊነግራቸው አልወደደም ከእርሱም የሆነውን ያስረዳቸው ዘንድ ግድብ ባሉት ጊዜ እንዲህ አላቸው። ተድላ ወዳለበት ገነት አውጥተውኝ በዚያ የጻድቃንን መኖሪያ አየሁ፣ ደግሞ የሥቃይ ቦታዎችንም ሁለተኛም፣ ብዙዎች መነኮሳትም ወደ ገሃንም፣ ብዙዎች ምእመናንም ወደ መንግሥተ ሰማያት ሲወስዷቸው አየሁ። እንዲህ እኔ ለነፍሴ የማላለቅስ ለምንድን ነው አላቸው። ከዚያችም ቀን ጀምሮ በኋላ ወደ ዘላለም ጨለማ ሊወስዶኝ ዛሬ እዚህ የኃላፊው ዓለም ብርሃን ማየት አልሻም እያለ ፊቱን በቆብ ሸፍኖ የሚያልቅስ ሆነ። ይህም አባት መንፈሳዊ ስራ የተጠመደ ሆነ። ደቀ መሳሙርቱም ለምግባቸው የሚሆን ስራን ከመስራት እንዳያቋርጡ ከዕለት ምግባቸው የሚተርፎንም እንዲመጸውቱ ያዛቸዋል። በአንዴት ቀንም አንድ ታካች የሆነ መነኩሴ ወደ እርሱ መጣ። ሽማግሌውን አባትና ደቀ መዛሙርቱን ሲሰሩ አይቶ ለኃላፊው ምግብ ተሳራላችሁ ተደክማላችሁ፣ የዘላለም ሕይወት ለሚሆን ምግብ ስሩ ድከሙ እንጂ፣ ይህ በከበረ ወንጌል የተጻፈ አይደለምን? ማርያምም የማይቀማትን በጎ እድል ትምህርትን እንደመረጠች ብሎ ጠቀሰ። ሽማግሌው አባ ስልዋኖስ እንዲህ ሲናገር በሰማው ጊዜ ደቀ መዝሙሩን እንዲህ ሲል አተዘው፣ ይህን መነኮስ ከእንግዳ ማረፊያ ቤት አስገብተ የሚያነበው መጽሐፍ ስጠው፣ በሩንም በላዩ ዝጋ፣ በእርሱ ዘንድ መብል የሚሆን ምንም ምን አተው። ረድኡም ሽማግሌው መምህሩ እንዳዘዘው አደረገ። ዘጠኝ ሰዓት ሲሆን መነኮሳቱ ሰበሰቡ፣ ከሽማግሌው አባት ጋር ጸሎት አድርገው ምግባቸውን ተመገቡ። ያን እንግዳ መነኮስ ግን አልጠሩትም። እርሱም ቢጠሩኝ ብሎ ወደ ደጃፍ የተመለከተ ይጠብቅ ነበር በረሃብም በተቃጠለ ጊዜ ከበአቱ ወጥቶ ወደ አባ ስልዋኖስ ሄዶ አባቴ ሆይ መነኩሳቱ ራሳቸውን በሉን? አለው። ሽማግሌም አዎ በሉ ብሎ መለሰለት። ሁለተኛ ደግሞ እኔ እንግዳ ስሆን እንደምን አልጠራችሁኝ? አለ። የክብር አባት ስልዋኖስ አንተማ ስጋ መብል የማትሻ መንፈሳዊ ሰው ነህ፣ በጎድለን ስለምረጥክ፣ እኛ ግን ስጋያን ሰዎች ለስጋ መብል የምንሰራ የምንደክም ነን ስለዚህ ለምግባችን የሚሆነውን በእጃችን እንሰራለን፣ ብሎ መለሰለት። ያ መነኩሴን እግሩን እንደመደላ አውቆ አባ ስልዋኖስንም አባቴ ሆይ እኔ በድያለሁና የቅርብ ላይም ብሎ ሰገርለት። አባ ስልዋኖስም ማርታ በመስራት እንደ ደከመች እንድከም እንስራ ከማርያ ይልቅ ማርታ የተዘጋጀች ሆናለችና ብሎ መለሰለት። ያ ታካች የነበረ መነኩሴም በዚህ አባት ትምህርት ተመክሮና ተገጽሶ ሁሉ ጊዜ የሚሰራ እና ከእርሶ የሚተርፈኑም ነዶዎች የሚመጸውት ሆነ። ይህም አባት ስለ መንፈሳዊ ተጋድሎ ጥቅም ያላቸው ብዙ ድርሳናትንና ተግሳሳትን ደረሰ። እድሜውም በመልካም ሽምግልና በተፈጸመ ጊዜ የሚያርፍባት ሰዓት እግዚአብሔር ነግሮት በእርሱ አቅራቢያ ያሉ መነኮሳትን ጠርቶ ከእርሳቸው በረከት ተቀበለ። በጸሎታቸውም እንዲያስቡት ለመናቸው። እነርሱም በእግዚአብሔር ዘንድ እንዲያስባቸው ለመኖት እርስ በርሳቸው ተሰንባብተው በፍቅር በሰላም አረፈ። ጸሎቱ በረከቱ ከእኛ ጋር ለዛለም ትኑር አሜን። በዚህ ቀን ደግሞ በላይኛው ግብፅ ያሉ አረቦች ተሰብስበው በአስቀጽ ያሉ አድባራትና ገዳማትን የአባ መቀርስንም ቤተ ክርስቲያን ከበቡ። በአድባራት እና በገዳማቱ ያለውን እቃ ሁሉ ማረኩ። መነኮሳትም ተሰበሰቡ፣ በከበሩ አባቶች ስም ወደ እግዚአብሔር በጸሎት ማለዱ። የክብር ባለቤት ጌታችን ኢየሱስ ክርስቶስ እነዚያን አረቦች አስደንግጦ አስተደዳቸው። ያን ጊዜም ማንም የተከተላቸው ሳይኖር ድል ሆኖ ሸሹ። ከክብር ባለቤት ከጌታችን ኢየሱስ ክርስቶስ ኃይል በቀር ምንም የተከተላቸው ሳይኖር ነው። ይቅር ብሏቸዋልና ጌታችንን አመሰገኑት። ለእርሱም ክብር ምስጋና ገንዘቡ ይሁን ለዘላለሙ፣ አሜን። በዚች ቀን በእስክንድሪያ ከተማ በሚገኝ በግብፃውያን መጽሐፍ እንደተጻፈ በላይ ላይ ግብፅ ያለ ግብፃዊውም እንደጻፈ የአንበረም ልጅ ለሙሴ ወንድም የሆነ የካህኑ አሮን የእረፍቱ መታሰቢያ ሆነ ይላሉ። በወሪት መጽሐፍ የተጻፈ ግን እስራኤል ከግብፅ ከወጡ በሁለተኛው ወር በሶስተኛው ቀን አረፈ ይላሉ። ይኸውም ግንቦት ስምንት ነበረ የእስራኤል ወገኖች በጨረቃ የቆጠሩ ዓመቱን ስለሚዞሩ በዚያች ዓመት በሚያዝያ አንድ ቀን ሆኖ ስለተገኘ በእኛ ዘንድ ግን የኦሪት ዘሁልቅ መጽሐፍ በአምስተኛ ወር መባቻ ስለሚል መታሰቢያን ናሲያ አንድ ቀን እናደርጋለን። ይህም ጻድቅ ሰው የነቢያት አለቃ ለሕገ ኦሪት መምህር የሆነ ለሙሴ ለነቢዩም ማርያምም ወንድም ነው። እነርሱም ከለቢ ነገር ናቸው። እግዚአብሔርም በግብፅ ምድር ብዙ አስደናቂ ታምራትን በእጁ አደረገ። እግዚአብሔርም እርሱንና ልጆቹን መርጦ ከአናቶቹ አድርጎ ከእስራኤል ልጆች ከገንዘባቸውና ከመስዋዕታቸው አስራት ሰጣቸው። የቆሬም ልጆች በጠላትነት በተነሱበት ጊዜ እግዚአብሔር ፈርዶ አጠፋቸው። ምድርን አዘዛት አፏኑ ከፍታ ዋጠቻቸው። በበጎ ተጋድሎና የህገ ወሪት በመጠበቅ እግዚአብሔርን አገለገለ። በኋላ የክብር ባለቤት ወደሆነ እግዚአብሔር ሄደ። ጸሎቱ በረከቱ ከእኛ ጋር ለዘላለም ትኖር አሜን። በዚች ዕለት ደግሞ ቅድስት መጥሮንያ አረፈች። ካብ ከረዙንም ጋር ሰማዕትነት የሞቱ የቅዱስ ዮስጦስ እና የሚስቱ መታሰቢያው ነው። በረከታቸው ከኛ ጋር ለዘላለም ትኖር አሜን።